ለምትሳሱላቸው ልጆቻችሁ ከራሳችሁ ለምታስቀድሟቸው ነጋቸው የተቃና እንዲሆን ለፍታችሁ ደክማችሁ በአንዱራ ልዩ የህፃናት ቁጠባ የምታስቀምጡት ጥሪት ህልማቸውን እውን ለማድረግ ያግዛቸዋል። በመሮጫ እድሜያችሁ ካፈራችሁት ላይ የምትቋጥሯት እያንዳንዷ ፍራንክ ትልቅ ዋጋ አላት። የእርጅና ዘመናችሁ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 ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። ጤና ይስጥልን ክቡራን ተመልካቾቻችን እንደምንላችኋል። ከዜና ኢትዮጵያ የስፖርት ዘገባዎች ነው። ሀብታሙ ካሴ ነኝ፣ አብራችን ቆዩ። በርካታ ወጣቶችን በኢትዮጵያ እግር ኳስ ያስተዋወቀው አዳማ ከተማ ለሁለተኛ ጊዜ ከኢትዮጵያ ፕሪምየር ሊግ መውረዱን አረጋግጧል። አዳማ ከተማ ባለፉት ዓመታት የነበረው የሊግ ቆይታ እና አጠቃላይ አስተዋጽኦ ምን ይመስል ነበር? ተከታዩ የባልደረባችን አብርሃም አድማሱ ዘገባ ምላሽ አለሁ እግር ኳስ አብስቶ ከሚወደድባቸውና ከሚዘውተርባቸው ከተሞች መሀል አንዷ የሆነችው አዳማ ከተማ በኢትዮጵያ እግር ኳስ ታሪክ ውስጥ እጅግ ሲበዛ በርካታ ስምጥር ተጫዋቾችን ለኢትዮጵያ እግር ኳስ አበርክታለች። ምስረታውን በ1983 መጨረሻ ያደረገው አዳማ ከነማ ደግሞ የከተማዋ ሌላኛው መገለጫ ነው። ክለቡ እስከ 1987 ድረስ በምስራቅ ሸዋ ዞን የክለቦች ሻምፒዮና ቀጥሎም፣ እስከ 1991 በኦሮሚያ ሊግ ላይ በመሳተፍ ለከተማ ወጣቶች ትልቅ የእግር ኳስ ማዕከል ሆኗል። የኦሮሚያ ሊግን በ1991 በማሸነፍ ወደ ኢትዮጵያ ፕሪሚየር ሊግ ለመሳተፍ በተደረገው ውድድር ወደ ሊጉ ማደጉን ማረጋገጥም ችሏል። የኢትዮጵያ ፕሪሚየር ሊግን በ1992 የተቀላቀለው ክለቡ ከነበሩት 12 ክለቦች 11ኛ ደረጃን በመያዝ ማጠናቀቅ ችሏል። ይሁንና በቀጣይ ዓመት የተሳታፊ ክለቦች ብዛት ወደ 14 አድጎ ስለነበር ወደ ብሔራዊ ሊጉ ሳይወርድም ቀርቷል። አዳማ በሊጉ የተሻለው ውጤት ያስመዘገበው በአሰልጣኙ ውበቱ አባታ እየተመራ በ2000 ዓ.ም ሲሆን፣ ከሻምፒዮኑ ቅዱስ ጊዮርጊስ በመቀጠል ሁለተኛ ደረጃን ያገኘበት ነው። ከ2001 ጀምሮ በነበሩ ቀጣይ አምስት ዓመታት በሚፈለገው ልክ እድገቱ ያልቀጠለው አዳማ ከነማም ከ14 ዓመታት ተሳትፎ በኋላ በ2005 ዓ.ም በታሪኩ ለመጀመሪያ ጊዜ ሲሰርሴ ከኢትዮጵያ ፕሪምየር ሊግ ሊወርድ ቻለ። የአዳማና አጎራባች ከተሞች ባልሰጡ እግር ኳስ ተጫዋቾች መገኛ የነበረው አዳማ ከነማ ዳግም ወደ ሊጉ በሁለት ሺ ሰባት መመለስ የቻለ ሲሆን ያለፉት አስራ አንድ አመታት፣ ተሳትፎ በመቆየትና በመውረድ መካከል ነበር። በሁለት ተከታታይ አመታት በሊጉ ተስፈኛ ተጫዋቾችን ማስመረጥ የቻለው አዳማ ከተማ በዚኛው የውድድር ዘመን ግን ባለፉት አመታት የዘመመው ምሰሶ ተሰብሮበታል። ከአራት አመታት በፊት ከሊጉ ወርዶ የነበረ ቢሆንም ትግራይ ክልል ክለቦች ባለመሳተፋቸው በተደረገው የማጣሪያ ውድድር ቆይታውን ማራዘም ቢችልም ይህ አመት ግን የመጨረሻ ሆኗል። በዚህኛው የውድድር ዘመን አዳማ ከተማ ካደረጋቸው ሰላሳ ሶስት ጨዋታዎች ማሸነፍ የቻለው አስር ጨዋታ ብቻ ነው። ይህም ሰላሳ ነጥቦችን ብቻ አግኝቶ ነጥብ ከተጋራባቸው ዘጠኝ ጨዋታዎች ጋር ተደምሮ በአመቱ ሰላሳ ዘጠኝ ነጥብ ላይ ብቻ እንዲገኝም አድርጎታል። ከወልዋሉ አዲግራትና ከሱር ሽረ ቀጥሎ በሊጉ ብዙ ጨዋታም ተሸንፏል። አስራ አምስት ጨዋታዎች ላይ እጅ የሰጠው አዳማ ከተማ የውድድር ዘመኑ የመጨረሻ ሳምንታት ጨዋታዎች ላይ ያሳየው መነቃቃት ጅብ ከሄደም ሆኖበታል። ክለቡ ባለፉት ዓመታት በተለይም በፋይናንስ ስርዓት እጅጉን ከተቸገሩ ክለቦች በግንባር ቀደምትነት ከሚጠቀሱት መካከል ነው ነው። የተጫዋቾችን ደሞዝ ለመክፈል በመቸገርም ደጋግሞ በተጫዋቾቹ ለፌዴሬሽኑ ክስ ሲቀርብበት ምላሽ ሲሰጥም ከርሟል። እንደ አብዛኞቹ ክለቦች ሁሉ የፋይናንስ ችግሩን ለመቅረፍ ፊቱን ወደ ተስፋ ቡድን ተጫዋቾች ያዞረው አዳማ ከተማ በተለይ በሁለተኛ ዙር ላሳየው የሜዳ ላይ ለውጥ ትልቁን ድርሻም የሚወስዱት እነዚህ ወጣት ተጫዋቾች ናቸው። ሆኖም ከረፈደ የሞቀው ሞተር በሊጉ ለመቆየት በቂ ሆኖ አልተገኘም። አሁን ትልቁ ጥያቄ ለብዙ ታዳጊና ወጣቶች ተስፋ ከመሆን አልፎ ወደ ውጤታማ ክለቦችና ብሔራዊ ቡድን መሻገሪያ የሆነው አዳማ ከነማ ዳግም ወደ ሊጉ መቼ ይመለሳል ነው ከኢትዮጵያ ፕሪምየር ሊግ የሚወርደውን አራተኛ ክለብ በሚለይ ወሳኝ መርሃ ግብር ዛሬ መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ የሚያደርጉት ጨዋታ ይጠበቃል። በሊጉ ለመቆየት መቀለ የግድ ማሸነፍ ሲኖርበት፣ ኢትዮ ኤሌክትሪክ ግን አቻ መውጣት በቂው ነው። ዩሴፍ ሹምዬ ተጨማሪ ዘገባ አዘጋጅተዋል። የመጨረሻ ምዕራፍ ላይ በሚገኘው የኢትዮጵያ ፕሪምየር ሊግ አዳማ ከተማ ሶልሽረና ወልዋሉ አዲግራት ዩኒቨርሲቲን ተከትሎ ከሊጉ የሚሰናበተው አራተኛ ቡድን ዛሬ ይለያል። መቀሌ ሰባ እንደርታና ኢትዮ ኤሌክትሪክ ደግሞ ይህ ዕጣ እንዳይደርሳቸው እርስ በርሳቸው ይፋለማሉ። ምሽት 12 ሰዓት ላይ የሚደረገው ጨዋታ ለሁለቱም ክለቦች የሞት ሽረት ጉዳይ ነው። ክለቦቹ በደረጃ ሰንጠረዡ ተመሳሳይ 40 ነጥቦችን ይዘው 14ተኛና 15ኛ ደረጃ ላይ ተቀምጧል። መቀሌ 8 ኢትዮ ኤሌክትሪክ ደግሞ ሁለት የግብ ዕዳዎችም አሉባቸው። በዚህም ኢትዮ ኤሌክትሪክ በሊጉ ለመክረም ከዛሬው ጨዋታ አቻ መለያየት በቂው ነው ነው። በአንጻሩ መቀለ ሰባ እንደርታ ማሸነፍ ብቻ የ2018 የሊጉ ተሳታፊ አድርገዋል። በ35ኛው ሳምንት ወልዋሎን ያሸነፈው መቀሌ ባለፉት አምስት ጨዋታዎችም አልተሸነፈም። ማግኘት ከሚገባው 15 ነጥቦችም 11 ዱን ማሳካት ችሏል። በአመቱ 10 ጨዋታዎችን አሸንፈው በ11 መርሃ ግብሮች አቻ ተለያይተው በ12 ፍልሚያዎች የተሸነፉት የምዕማን አብስቱ። አመቱን በአንዳች በጎ ነገር ለመጨረስ የዛሬው 3 ነጥብ የግድ ያስፈልጋቸዋል። በ2010ና በ2015 ከሊጉ ወርዶ የነበ በረው ኢትዮ ኤሌክትሪክ ደግሞ እነዛን መጥፎ ታሪኮቹን ላለመድገም ይጫወታል። ኤሌክትሪክ ካለፉት ስድስት ጨዋታዎችም የተሸነፈው በአንዱ ብቻ ነው። ከጨዋታው አንድ ነጥብ ማግኘት ብቻ በቂያቸው እንደመሆኑ የአሰልጣኝ ዘሪሁን ሸንገታ ቡድን ጥንቃቄ የተሞላበት የጨዋታ መንገድ እንደሚመርጥም ይጠበቃል። ሙሉ ስብስባቸውም ለወሳኙ ፍልሚያ ዝግጁ መሆኑ ታውቋል። በአንጻሩ መቀለ ሰባ እንደርታ የመሃል ተከላካዩ መናፋወልን በጉዳት ምክንያት አያገኝም። ሁለቱ ክለቦች ከዚህ ቀደም እርስ በርስ በተገናኙባቸው ጨዋታዎች ደግሞ መቀለ ሰባ እንደርታ ፍጹም የበላይነት አለው። በዚህ ዓመት የመጀመሪያ ዙር ጨምሮ ክለቦቹ በሶስት አጋጣሚዎች ሲገናኙ በሁሉም ጨዋታዎች አሸናፊው መቀለ ሰባ እንደርታ ነበር። በእነዚህ ጨዋታዎችም መቀሌ አራት ኢትዮ ኤሌክትሪክ ደግሞ አንድ ግብ ነው ያስቆጠሩት። የሊጉ አራተኛ ግንኙነታቸው ደግሞ አንዳቸውን በፕሪምየር ሊጉ ማክረሙ ሌላኛቸውን ደግሞ ወደ ከፍተኛ ሊግ መሸኘቱ የግድ ነው። ከዚህ ጨዋታ ቀደም ብሎ ደግሞ ቀን ዘጠኝ ሰዓት ላይ ባህር ዳር ከተማ ከወልዋሉ አዲግራት ዩኒቨርሲቲ ይጫወታሉ። ባህር ዳር ከተማ ይህንን ጨዋታ ካሸነፈ ሊጉን በሶስተኛነት ማጠናቀቅም ይችላል። ቀደም ብሎ ከሊጉ መሰናበቱን ያረጋገጠው ወልዋሎ ደግሞ ለክብር የሚያደርገው ጨዋታም ይሆናል። ወደ ውጭ ስፖርታዊ ጉዳዮቻችን አለፍን። ቤኔፊካ ባየር ሙኒክን በመርታት ወደ ቀጣዩ ዙር አለፈም። በፊፋ ክለቦች ዓለም ዋንጫ ምድብ የመጨረሻ ጨዋታቸውን ያደረጉት ቤኔፊካ ከባየር ሙኒክ ቤኔፊካ አንድ ለዜሮ አሸንፏል። አንድሪያስ ሸልደራፕ ቤኔፊካን አሸናፊ ያደረገችውን ግብ አስቆጥሯል። ቤኔፊካ ማሸነፉን ተከትሎም ምድቡን በመምራት ወደ ቀጣዩ ዙር አልፏል። ባየር ሙኒክ በስድስት ነጥቦች ሁለተኛ ሆኖ ነው ምድቡን ማጠናቀቅ የቻለው። ቦካ ጁኒየርስ ና ኦክላንድ ሲቲ ከምድቡ ተሰናባች ቡድኖች ናቸው። በዚሁ በፊፋ ክለቦች አለም ዋንጫ ቸልሲ ከኤስፔራንስ ደቱኒዝ ያደረጉትን ጨዋታ ቸልሲ ሶስት ለ ዜሮ በሆነ ውጤት አሸንፏል። ቶሳና ድራባዮ ሊያም ዴላፕ ና ታይሬክ ጆርጅ ናቸው የቸልሲን ግቦች መረብ ላይ ማሳረፍ የቻሉት። ዛሬም የፊፋ ክለቦች አለም ዋንጫ የሚቀጥሉ ሲሆኑ ማሜሎዲ ሰንዳውንስ ከፍሎሜንሴ እንደዚሁም ቦርሻ ዶርትሙንድ ከውልሳን የሚያደርጓቸው መርሃ ግብሮች ይጠበቃሉ። ኢንተር ሚላን ከሪቨር ፕሌት፣ ኦራዋ ሬድስ ከሞንትሬ ሌሎች የዛሬ መርሃ ግብሮች ናቸው የሊዮን እግር ኳስ ክለብ በፋይናንስ ስራ ችግር ምክንያት ወደ ፈረንሳይ ሊግ ሁለት ወረደም። የሰባት ጊዜ የሊገ ሻምፒዮን ሊዮን ከፍተኛ የገንዘብ ዕዳ ውስጥ በመሆኑ ወደ ታችኛው ሊግ እንዲወርድ ተወስኖበታል። ነጻነት ጫን ያለው ተጨማሪ ዘገባ አዘጋጅተዋል። ከአሁኑ የአገሪቱ ሀያል ክለብ ፓሪስ ሰን ዠርማን በፊት ከሌላኛው አንጋፋው ክለብ ማርሴይ በኋላ ተመስርቶ ከሁለት ሺዎቹ ዎቹ መጀመሪያ አንስቶ ለበርካታ ድሎች የበቃው ይህ ክለብ አሁን የገንዘብ ቀውስ ውስጥ ገብቶ ከ36 ዓመታት በኋላም በኋላ ወደ መጣበት ታችኛው ሊግ እንዲመለስ ቅጣት ተላልፎበታል። የፈረንሳዩ ክለብ ኦሎምፒክ ሊዮን በ1955 ምስረታውን ካደረገ ከዓመታት በኋላ ከ2002 ጀምሮ የሀገሪቱን እግር ኳስ በመቆጣጠር ለበርካታ ድሎች መብቃት የቻለው ኦሎምፒክ ሊዮን ገቢና ወጪውን ማመጣጠን ባለመቻሉ ከፍተኛ ኪሳራ ውስጥ ገብቶ ችግሩን መቅረፍ ባለመቻሉም ወደ ሊግ ሁለት እንዲወርድ ቅጣት ተላልፎበታል። የፈረንሳይ ፕሮፌሽናል እግር ኳስ ክለቦችን የገንዘብ ስርዓት የሚከታተለው ዲኤንሲጂ የተሰኘው ተቋም ሊዮን ከወራት በፊት የተነገረውን ማስጠንቀቂያ መተግበር ባለመቻሉና ና ክለቡ ከፍተኛ የሆነ የፋይናንስ ቀውስ ውስጥ በመገኘቱ ለቅጣት እንደዳረገው አሳውቋል። የክለቡን 77 በመቶ ድርሻ የያዘው የኤግል ፉትቦል ግሩፕ ወራት ጥር ላይ ይፋ ባደረገው መረጃ ክለቡ 422 ሚሊዮን ፓውንድ እዳ እንዳለበት ገልጾ ነበር። የፋይናንስ ተቆጣጣሪው አካል በወቅቱ ይህንን ችግር እንዲቀርፉና ይህ ካልሆነ ክለቡ ወደ ታችኛው የሊግ እርከን እንደሚወርድ ማሳሰቡ ተነግሯል። ይሁንና አሜሪካዊ ባለሀብት ጆን ቴክሰር ክለቡ ፈጽሞ ከሊጉ እንደማይወርድና የፋይናንስ ስርዓቱን በማስተካከል ላይ መሆናቸውን አሳውቀው ነበር። ለዚህ እንዲረዳቸውም ማክሲን ኩክሪትን ለኮሞ ራያን ቸርኪን ደግሞ ለሲቲ በመሸጥ 45 ሚሊዮን ፓውንድ ገቢ ማግኘት ቢችሉም ክለቡ ገቢውን ማሳደግም ሆነ እዳውን መቀነስ ሳይችል ቀርቶ ከሊጉ ሊሰናበት ተገዷል። ምንም እንኳን ክለቡ ይህ ውሳኔ ቢተላለፍም ጉዳዩን ወደ ዓለም አቀፉ ገላጋይ ፍርድ ቤት እንደሚወስደው እና እስከ መጨረሻው እንደሚታገል አሳውቋል። ባለፉት ጥቂት ወራት ከቲኤንሲጂ ወይም ከፋይናንስ ስርዓት ተቆጣጣሪው አካል ጋር በቅርበት እየሰራን ነበር ያለው ክለቡ የተፈለገውን ለማሟላት እየጣርን ነው ብለዋል። ከነኝ መካከል የክለቡ ባለድርሻ የሆኑት ባለሀብቱ ጆን ቴክሰር የሌላኛውን ክለባቸውን የክሪስታል ፓላስን 43 በመቶ ድርሻቸው ለመሸጥ መስማማታቸው እንደሆነም ገልጿል። በዚህም በቀጣይ የ2025/26 የውድድር ዓመት ክለቡ ከበቂ በላይ የፋይናንስ ስርዓትና ገንዘብ እንደሚኖረው አሳውቋል። በዚህም ውሳኔው ውድቅ እንዲደረግ ይግባኝ እንደሚጠይቅ አሳውቋል። የሰባት ጊዜ የሊጋ ሻምፒዮን ሊዮን በቀጣይ ይግባኙ ውድቅ ሆኖ ቅጣቱ የሚጸና ከሆነ ሪምስ በምትኩ በፈረንሳይ ሊጋ ተሳታፊ የሚሆን የሚሆን ሲሆን የእንግሊዙ ክሪስታል ፓላስ ደግሞ በኤውሮፓ ሊግ መሳተፉን ያረጋግጣል። ይህም አሜሪካዊው ባለሀብት ሊዮንንና ፓላስን ጨምሮ የብራዚሉ ቦታፎጎ ክለብ ባለቤት በመሆናቸው በአንድ ባለቤት የሚመራ ክለብ በአንድ ተመሳሳይ የአውሮፓ መድረክ መሳተፍ ባለመቻሉ ነው። የሆነው ሆኖ በፈረንሳይ እግር ኳስ ስር የደመቀና የገዘፈ ታሪክ ያለው የኦሎምፒክ ሊዮን እግር ኳስ ክለብ በአንድ የክለብ ባለቤትና አስተዳደራዊ ችግር ምክንያት ከፍተኛ የገንዘብ ቀውስ ውስጥ በመግባት ወደ ሊግ ሁለት እንዲወርድ መደረጉ በበርካታ ደጋፊዎቹ ዘንድ ተቀባይነትን አላገኘም። ኔማር ጁኒየር በብራዚሉ ክለብ ሳንቶስ የሚያቆየውን ውል አልራዘመም። የቀድሞው የባርሴሎናና ና የፔስ ጃጥቂ በልጅነት ክለቡ ሳንቶስ እስከ 2025 የውድድር ዓመት መጨረሻ የሚያቆየውን አዲስ ውልን ፈርሟል። ተጫዋቹ በአዲሱ ስምምነቱ ለተጨማሪ ዓመታት ሁሉን የማራዘም አማራጭም ነው የቀረበለት። ኔማር በጥር የተጫዋቾች የዝውውር መስኮት ከሳውዲ አረቢያው ክለብ አልሂላር ጋር ያለውን ውል አቋርጦ ለስድስት ወራት በሚቆይ ውል ሳንቶስን መቀላቀሉ አይዘነጋም። የ33 ዓመቱ ተጫዋች በልጅነት ክለቡ በአጠቃላይ 243 ጨዋታዎችን አድርጎ 141 ግቦችን አስቆጥሯል። ኔማር ውሉን ከማደሱ በፊት ወደ አውሮፓ ሊጎችን ይመለስ ሊመስል ይችላል የሚል ዘገባዎችም ሲሰራጩ ቆይተዋል። ተመልካቾቻችን ሰባት ሰዓት ሲል በኢቲቪ መዝናኛ ቻናል የስፖርት የአንድ ሰዓት ቆይታችን ላይ የሀገር ውስጥና የባህር ማዶ በርከት ያሉ ጉዳዮች እንዳሳለን። ተጨማሪ ማብራሪያም የምንጠይቃቸው ጉዳዮች አሉ። በተለይ አዲስ አበባ በስድስተኛው መላ ኢትዮጵያ ጨዋታዎች ላይ በእግር ኳስ አለመሳተፏ ብዙዎችን እያነጋገረ ይገኛል። ይህም በተመለከተ አዲስ አበባ ወጣቶችና ስፖርት ቢሮ ኃላፊዎችን በቀጥታ ከጅማ የኢቢሲ ስቱዲዮ ጋብዘን እንጠይቃለን። እንድትከታተሉ እንጋብዛለን። ሀብታሙ ካሴ ነበርኩ። ያላችሁበት ጥሩ ጊዜን ተመኘው።